ጌታ ይባረክ። በቸርች ውስጥ ወይ ደግሞ በጸሎት ስፍራችሁ ለምትጸልዩ ወንድሞች እና ነው እህቶች እንደዚሁም ወንድሞችም ጭምር የጸሎት ህብረት ፕሊዝ፣ በቃ ቢያቅታችሁ ሶስት ሶስት ደቂቃ አስቡን። ከዛ በላይ እንደምትጸልዩ ያውቃለው፣ ግን ሶስት ሶስት ደቂቃ አስቡን። ኤርሜ ምረት አርግልኝ፣ አንድ ነገር ልናገር። ኧረ ገንዬ እየተቻለች ዳንዬ ከብቷል። ልክ ገንዬ እንደጨረሰች ወደ ዳንዬ ጋምን ሄደው ጋድ እግዚአብሔር ሴት ተባረኪ። የእኔ በውል ውስጤ መንፈስ ቅዱስ ያከበደውን ስለጀመርክ ነው፣ ልናገር የተገደድኩት ገዝት ከላኩም የሆነ ነገር ከሌለኝ አልክም። ለምን እናንተ በምታገለግሉት ብቃት እኔ ማገልገል እችላለሁ ብዬ አላምንም። ለምን ቢባል ብቃት ስል በስጋዊ ብቃት እንዳትወስዱት አንዳንድ ጊዜ የምንሰማበትን ጆሮ እግዚአብሔር ያቅናለን ጆሮአችንን አንድ ጥያቄ መጠየቅ እፈልጋለሁ እዚህ ውስጥ ያሉ ክርስቲያኖች በእግዚአብሔር ፊት እንደቆመና እግዚአብሔርን እንደሚፈራና እንደሚያመልክሰው አንድ ጥያቄ ልጠይቅና የእውነት መልስ መልሱልኝ አይ አድርገነው አናውቅም አሁን ግን እናደርጋለን የሚል መልሱን ለእናንተው መልሱት፣ ግን እግዚአብሔር ያያል። ከኤርሚያስ ጋር የሚያገለግሉ እዚህ ገስት ላይ ያሉም ገስት ላይ የሌሉም ሁሌም እዚህ የሚመጡና የሚያገለግሉ ወይም ደግሞ አንዳንድ ጊዜ የሚመጡ በኤርሚያስ አገልግሎት ውስጥ አብረው መጥተው እዚህ የሚያገለግሉ ወይም ደግሞ ከኤርሚያስ ጋር ለሚያገለግሉት የኤርሚያስን አገልግሎት ሰፖርት የሚያደርጉ መጽሐፍ አንብበው ብዙ ብዙ ነገሮች የሚያደርጉ ወይም ደግሞ ኤርሚያስ አጀንዳችሁ ላይ ያለ፣ እስኪ ስንት ሰው ናችሁ? እኔ በጸሎት ረዳዋለሁ ከጎኑን የእውነት። እኔ ሁሌም ኤርሚያስና ከኤርሚያስ ጋር የሚያገለግሉት ሰዎች አጀንዳዬ ላይ አሉ። እኛ ክርስቲያኖች አጀንዳ አለን። የምንጸልይበት ነገሮችን ጽፈን እናስቀምጣለን። እኔን ብትጠይቁኝ አጀንዳ አለኝ። ሰዎች ጸልይልኝ ብለው ሲሰጡኝ ጽፌ ማስቀምጠው አለ። አልጋዬ ጋ አስቀምጠዋለሁ። ለምን ተንበርክክ የምጸልየው አልጋዬ ጋ ስለሆነ፣ እውነት እነ ኤርሚ አሉ። የእናንተ አጀንዳ ላይ ይህንን እናንተን መጠየቅ እፈልጋለሁ። ትላንት አንድ ነገርን አየውና እነዛ ቄስ ወይም ደግሞ ዲያቆን አይዶን ነው፣ ስማቸውን በትክክል አላውቅም። መተው ሲናገሩ ቆሞስ፣ መተው ሲናገሩ አንድ ነገር መንፈስ ቅዱስ ያስረዳኝ ነበረ። የዳንበትን መስቀል ለመግደል ለመርገም አወጡት፣ ብትመለስ ብለው ግን ያኔው በእግዚአብሔር ፊት ወድቄ አንድም ባና ነባውና አንድ ጸሎት ጸለይኩ እግዚአብሔር ደግሞ ይመልሳል የሚሰማ የሚመልስ አምላክ ስለምንከተል የኤርምያስ አገልግሎት ካልገባችሁ እባካችሁ ፍርድን በላያችሁ ላይ አታስቀምጡ እኛ ከዛ ቤት የወጣ ነው እንዴት እንደወጣን እኛ እናውቃለን እመሙን የሚገባን እኛ ነን እኔን እኔን ብትጠይቁኝ እመሜን አውራችኋል ግን ጅማር የሚለውም ፍጻሜ የሚለውም የደማንበት የቆሰልንበት ብዙ ነገር አለን። እንዲህ ስንል ግን እንጠላቸዋለን ነው አይደለም። እኔ የጠጣሁትን የህይወት ውሃ ጠጡ። የመዳን መንገድ እሱ ነው። ኑ እሱን ተከተሉ። አንተ እኔ አባቴ ክርስቶስ ነው። እኔ ነኝ በር፣ እውነትም መንገድ እኔ ነኝ ብሎ ሌላ በሮች አሉ ስትባሉ ልጅ ነኝ ብለው እያሰቡ ከዛን አንድ ቀን ባለቤት ሲመጣ ነው አትገቡም ሲባሉ፣ ምን ያህል ያማል። እኔ ገነት ማሬ ይባላለሁና የአባቴ የማሬ ልጅ ነኝ ስባል፣ አንድ ቀን በሆነ ክስተት አባትሻ አይደለሁም ውጪ ከቤቴ ቢለኝ፣ ምን ይሰማኛል? በሥጋ እንኳን ስታስቡት፣ የሥጋ እንኳን የሆነ ቀን እናበቃለን ከዚህ ምድር። ገብቷችኋል የማያበቃው ፍጻሜ የሌለው ሲኦል ወንድሞቻችሁ ሲገቡ እህቶቻችሁ ሲገቡ ምን ያደርግላችኋል? ምንኛ ዝም ማለ ልባችሁ፣ ምንኛ ደነደነ፣ ምንኛ አይር ነው። እንዴት እንኳን እንደማስረዳችሁ አይገባኝም። ርዕስ ይዛችሁ ትጸልያላችሁ። እግዚአብሔር ሆይ አንዳንድ ጊዜ አንዳንድ ክርክሮችን ምጉቶችን ስታዩ ድቤቶችን ስታዩ ለመሸነፍ ያለመሸነፍ የእግዚአብሔርን ቃል አጣመው ሲያስረዱ፣ በጌታ እግዚአብሔርን ያለመፍራት፣ እግዚአብሔርን ያለማየት፣ በጎችን ከመንጋ ነድቶ ማስወጣት፣ አባትን ያለማሳየት ምንኛ ይከብዳል! ምንኛ ይከብዳል! እውነት ካልገባችሁ እውነት እንዲገባችሁ ጸልዩ። ለምን ይጮሃል? ለምን ይናገራል ካላችሁ፣ የዳናችሁበት ምስጢር ዞር ብላችሁ አስቡት። የወጣችሁበትም መንደር ዞር ብላችሁ አስቡት። ክርስቶስ ከምን እንዳዳናችሁ አስቡት። እንዴት እንደወጣችሁ አስቡት። ምን እንዳጣችሁ አስቡት። ይህን ነው ምላችሁ። ከቻላችሁ በጸሎት አግዙት፣ ካልቻላችሁ ዝም በሉ። ፍርድን አትቀበሉ። እኔ እነዛ ነው ምለው። ግን ጸልዩ፣ ትጉና ጸልዩ። ወደ ቤት ወደ ጴንጤ ቤተ እምነት ይምጡ? አይደለም እንደዛ አይነት ጸሎትም የለኝም እምነትም የለኝም። እዛው ሆነው ግን ያዳነንን የተበዥንን አዳኟን ፈጣሪዋን ነብሷን ነብስ ካወቀች በቂ ነው። የቤት መቀየር ጉዳይ አይደለም። ብዙዎቹ ቸርፖች ቸርቾች ጠባዋል። ብዙ ቅዱሳኖች አሉ። እዛው ግን ሆነው ጌታን ካወቁ ለእኛ በቂ ነው። አታንሳ ክደ ነው ይላሉ፣ ክደ ነው አታንሳው፣ አታንሳ ስለሱ አታውራ። ለምን እዛ ጋ አለ፣ መርስ አትብሉ፣ ያን መርስ፣ ይህን የእውነትን ቃል ብሉና እደጉ። ይህን ያለውን ሰው ለመውገር ድንጋይ ይዛችሁ መውጣት እንዴት እንዳልከበዳችሁ እናንተው ለራሳችሁ መልሱ። መልሱ ግን አንድ ነገር እላችኋለሁ፣ በፍርድ ፊት አትቆሙ። ካቻላችሁ ጸልዩ። በቃ ስም ብላችሁ እግዚአብሔር ሆይ አንተ መርጠኸው ከሆነ እንደመረጠውና እንዳወጣው ለአገልግሎት እንደ ሾመ እንኳን የማታምኑ ከሆነ እግዚአብሔር አንተ መርጠኸው ከሆነ መርጠኸው ከሆነ አግዘው፣ ከሱ ጋ ሁን፣ ቀኝን ስጠው፣ እርዳው፣ ከሱ ጋ ሁን፣ የሚሰሙ ጆሮዎችን ስጥ፣ ልቦቻቸውን ክፈት ጌታ ሆይ ብላችሁ በዚሁ ጸልዩ። እግዚአብሔር ይባርካችሁ። ወዳችኋለሁ ግን ትፍረዱ ለኦርቶዶክስ ቤተ ክርስቲያንም ጸልዩ። ሌላ ምንም አይደለም፣ በመሸነፍና በማሸነፍ ጉዳይ አይደለም። የነፍስ ጉዳይ ሲውል እንዴት እንደገባችሁ ለእኔ አይገባኝም። ይቺ ምድር እኮ የሆነች ቀን ጥለናት እንሄዳለን። ምንም ነገር በቃ የሆነ ማቆሚያ ያለው ሲሆን ማቆሚያ የለውም፣ ከገባ ገባ ነው ያ እነሱ የጻፉት መጽሐፍ እንደጻፈው አይደለም። ሲኦል እንደዛ አይደለም፣ መግቢያ እንጂ መውጫ የለውም። የሲኦል በር ከተዘጋ ተዘጋ ነው። ያ ይከብዳችሁ። ወንድሞቻችን፣ ወደ ሲኦል ለመግፋት እጃችሁን አትዘርጉ። ኤርሚ እግዚአብሔር ይባርክህ፣ ዘመንህን እግዚአብሔር የዓለምልህም ቤትህን ባርክ ካንተ ጋር ይሁን እግዚአብሔር። ያልሰጠኸው ነገር ካለ ያልገዛ ያልገዛ ያልተገዛለት ነገር ካለ ለእግዚአብሔር ይኸው ጌታ፣ ወይ ያስቀረውብህ ነገር ካለ እንካ ውዘደው ግዛው እንካ ብለው የቀረ ነገር አለ ወይ አባዬ? የቀረ ነገር ካለ እን ከውሰደው ግዛው በለው። ላይ ሁሉ ነገር እንሰጥታል አውቃለሁ። ግን የቀረ ነገር አለ አባዬ? የቀረ ነገር ካለ አንተ ግዛው ውሰደው፣ እንደወደድክ እንደፈቀድክ አድርገህ አንተ በቤቴ ምራ፣ በህይወቴ ምራ በላላ እግዚአብሔር ከሰጠኸው በላይ ራስህን ሰጠ፣ ከገዛህ በላይ ይግዛህ፣ ከሰራብህ በላይ እስራብህ። እግዚአብሔር ባንተ ይገለጥ። ትውልድን ይስጥ። ጆሮቻቸው ይከፈት። የምትናገረው የእግዚአብሔር ቃል በጆሮቸው ይክበድ። ይስሙ ወደው ሳይሆን መንፈስ ቅዱስ ያክብድባቸው። እግዚአብሔር ካንተ ጋ ይሁን። እግዚአብሔር ካንተ ጋ ይሁን። እግዚአብሔር ካንተ ጋ ይሁን። እግዚአብሔር ካንተ ጋ ይሁን። እግዚአብሔር ካንተ ጋ ይሁን።

እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። ካንተ ጋር ይውጣ፣ ቤትህን ይውረስ፣ ዘርህን ይውረስ። በደሙ ተሸፈን፣ ተሸፍነሃል። ማርተኞች አያገኙሁም፣ ድገምተኞች አያገኙሁም፣ ይደክማሉ። ያልሰሩት የለም፣ በኤርሚ ያልደገመ ድግምተኛ የለም፣ ያልሟረተ ማርተኛ የለም። ደብተራ፣ የተጠሩት ሁሉ ሰርተዋል። አልሰራላቸውም። ለምን? ደሙ በአንተ ላይ ስለከበደ። ዛሬም ነገም ለዘላ ዘላለም በህይወት እስካለ ወይ ጌታ እስኪመጣ በክብር እያገለገልከው በእግዚአብሔር ቤት ትኖራለ። እግዚአብሔር የድሜ ባለ ጸጋ ያድርግ። ተባረክ ወድሃለሁ። ቁጥሬ ጽፌ ላለሁ ሚሰንጀር ላይ ተባረኩ። ይቅርታ አድርጉልኝ ካበዛውባችሁ። ተባረክ አንቺ እግዚአብሔር ሴት። ሃሌሉያ። ታንክ ዩ ሎርድ ታንክ ዩ ሎርድ እንዳንቺ አይነቱን እህት መስማት አንቺን ሳይሆን በአንቺ ውስጥ ያለውን ጌታዬን አይኖ አይኖ አይ ነው አይኔ እንባ እያፈሰነም ሰማሽ ሁሉ ቀን ስፒሪት የመንፈስ እየተቃጠለ ገንዬስ እግዚአብሔር ስብ ለዘላለም ይባረክ። እህቶች በእውነት ተባረኩ። ወንድሞችን ተባረኩ፣ ተባረኩ። በእግዚአብሔር መንፈስ መነካት ማለት እንደ ገንዬ ነው ያለን። ኦኬ ብዙዎች አታውቁትም የልዑልን እግዚአብሔር መንፈስ። በተለይ በሌላ እምነት ያሉ የት ያውቁታል? ጌታ ኢየሱስ ስም ይባረክ። ሃሌሉያ ሃሌሉያ። ገንዬ ከአንዳንቺ አይነቱ ጋር ነው እንደዚህ በጸሎት ኅብረት ላይ ተገናኝቼ በልሳኖቻችን ሁሉ ስንጸል ሀሴትም አድርገው እንደዚህ ደስ የሚለን ግን እዚህ ደግሞ ሶሻል ሚዲያ ላይ ሆነ ለሚዱን ሰዎች እንድንጠነቀቅ ጌታችን እንዳይነቅፉት ረሳን ለመጸለይ ፈልገሽ እኔም እንደዚህ ሆኝ ምትላለሁ ይዛሉ። ቦታው አይደለም፣ ቦታው አይደለም። ኔ አባት ስም ይባረክ። ቦታው አይደለም፣ ቦታ አይደለም። ተጠንቀቁ ብሎ ስላለ እንዳይሰናከሉ ተጠንቀቁ ብሎ ስላለም ቤተክርስቲያናችን ውስጥ እንኳን የመጡትን ተጠንቀቁ ብሎናል። ስሙ ይባረክ። አንድ ቀን ግን እግዚአብሔር ያገናኘናል በአካልም እንደዚህ ብዙ በዓለም ዙሪያ ያላቸው ወንዶችና ሴቶች ልጆች ተባረኩ ተባረኩ ወንድሞች ተባረኩ፣ እህቶች ወንድሞች በጣም ተባረኩ። የምትተጉ ቀን ከሌሊት የምታነቡ፣ የምትጸልዩ እግዚአብሔር ክብሩን ይውሰድ፣ ጌታ መንፈስ ቅዱስ ክብሩን ይውሰድ። ተባረኩ። በእውነት ስማችሁን ግማሹን ጠርቼ ግማሹን እንዳልተው ብዬ ነው። እንደ ኤልሲ ዚያሁን ገስት ላይ ያለችው እና አንቸው አውስትራሊያ አይቸሻላ ቅድም ማናችሁን ጠርቼ የትኛው ነው ምተው በአሜሪካ፣ በአውሮፓ፣ በአፍሪካ፣ በመካከለኛ ምስራቅ፣ በአረብ ሀገራት ስንቱን ጠርቼ እችላዋለን። እግዚአብሔር ዘመናችን ይባርክ። ሪታ አመነው፣ ራሄል ከእስራኤል፣ ጸልዩ እንጸልያለን። የአረብ ሀገርን ማተዉት የአረብ ሀገር እህቶች አንድ ምንኛ እኮ የተባረኩ ናቸው በጌታ በኢየሱስ አረብ ሀገር ማዳም ቤት ማዳም ቤት ብርጭቆ እያጠቡ ወደ ጌታ ይጸልያሉ ብርጭቆ እያጠቡ ራእያ ያሉ ሳህን ድስት እየፈቀፈቀች ራእያ ያሉ ይደውሉልኛል ገና ራእዩን ሲነግሩኝ የጌታ መሆኑን ስለማቅ አብረን በእውነት ጌታ ለዚህ ዓላማ ነው ሆን ብሎ ያወጣችሁ። እናንተ ስራ ሰርታችሁ ቤተሰባችሁን ለመደጎም ኑሮን ለማሸነፍ ብቻ ነው የወጣችሁት አይደል? ወደ ምድረ በዳ አምጥቶ እግዚአብሔር ምድረ በዳ ላይ እያሰለጠናቸው ነው ያሉ። በሊባኖስ፣ በዱባይ፣ በኳታር፣ በቤሩት፣ በባህሬ፣ ግብፅ፣ ጆርዳን፣ ሱዑዲ አረቢያ እንዴት አይነት ትጋትን ደግሞ እንዳበዛላቸው። በጌታ በኢየሱስ ጌታ ኢየሱስ ለዘላለም ስም ይባረክ። ተባረኩ። ዳንዬ ጋር እንሂድ። ዳንዬ ከፍቷል። ዳንዬ ጋር እንሂድ አለ ሆነ የዛ መቆየት የምትፈልጉ ከሆነ በሙሉ ዳንዬ ጋር ይሄዱ። ወገኖች ሶሪ፣ ያላስገባችሁ ሰዎች ገዝተ ላይ ዳንዬ ጋር እንድንሄድ ነው። ኤልሲ የዛ ነው። ቢኒያው ዳግሻይም ካለህ ዳንዬ ጋር እንሂድ። አማንዬ ዳንዬ ጋር እንሂድ ወገኖች። ቢኒ ያለቅልኛል እንዴት ነው? ኦኬ፣ እሺ ወንብነት ጋር እንሂድ ወገኖች። መምጣት የምትፈልጉ ሰዎች በሙሉ ዳንዬ ጋር እንሂድ። ዳንዬ ይሰማሃል? ማይክ ሚውት ነው እሺ ዳኒ ጋ እንሂድ። በቃ እዚህ ጋር ያላችሁ እኮ ወደ ዳኒ ጋ ብትቀይሩ እኔ እዛ እመጣለሁ። እዚህ ያላችሁ ወገኖች እኔ ጋር ዳኒ ጋ እንሂድ። የዳኒን ዳኒኤል ይልማ ብላችሁ ሰርች አርጉት እሱ ጋ እንሂድ። ሂዱ ወገኖች ከኔ ጋር ውጡና ዳኒ ጋ ዳኒኤል ይልማ ጋ ሂዱ። እዛ እመጣለሁ። ቆይታ እናደርጋለን። ጌታ ይረዳን። ቢያንስ ከዚህ በኋላ አንድ ሁለት ሰዓት መቆየት እምችል ይመስለኛል። ቢኒ ላስወርዶ አልቻልኩም ወገኖች። ቢኒ ይታየኛል። ገስት ላይ እንዴት እንደሆነ አላቅም። ወንድምነ ይሰማ እሺ፣ በቃ ሌሎች መምጣት የምትችሉ ወገኖች ዳንዬ ጋር እንገናኝ። ተባረኩ። የሄዱ። በቃ የዳንዬ ድምፁ አይሰማኝም። የሆነ ቢኒ ከዚህ አልወጣም። ዲስኮኔክትን ለማድረግ አልቻልኩኝ። ጸጋና ሰላም ይብዛላችሁ።